ረቦረው መንፈስ መሰደድሽ በቃል! እቴ ሙሽራዬ ሱላማጢሶይ ተመለሺ አላት። እኛም ተመለሺ እናታችን ሱላማጢስ ተመለሺ፣ ተመለሺ፣ ተመለሺ ተመለሺ እናይ ዘንድ ተመለሺ እንላታለን። ስደት እንኳን መጨረሻው ሳይታወቅ መድረሻው ቢታወቅም ይደክማል። ድካማቸውን ሊያስታግሱ ካገኙት አንዲት ዋርካ ስር ጥላዋን ሊጋሩ ከስሩ አረፉ። ድካም ሁሉንም አዝሏቸዋል። ጭር ባለው አካባቢ ዝምታው ነግሷል። የሚሰማው በማን አለብኝነት የሚነፍሰው ንፋስ ነው። ከሩቅ የሚቦና አቧራ ታያቸው። የቆየ አዋራው የሚንቀዝ ነፍስ ይመስላል። አሁን በፈረሶቻቸው የታገዙት አሳዳጆቹ የሄሮድስ ጭፍሮች ናቸው። ኃይል ምክንያት የሆናቸው ግን ዘንዶ ዲያብሎስ ነው። ባለራዩ ቅዱስ ዮሐንስ ዘንዶ ዲያብሎስ ወንድ ልጅ የወለደችውን ሴቲቱን አሳደዳ ታላለም። ብዙ ጦር ኃይለኛ ፈረሰኞች እየቀረቡ ታያቸው። ወዴትም አያመልጡም። እመቤታችን ልጇን ይበልጥ አቀፈችው። ረረይተ ልቦና የሐዘን መጽናኛ እምባ በጉንጮቿ ላይ ወረደ፣ ልቧ አለቀሰ፣ ውስጧም አዘነ! ሄሮድስ ያዘመተው ጦር አንድ ነፍስ የሚያሳድድ ሳይሆን አገር ሊወር የተሰለፈ ጦር ይመስላል። ቀስት በጋን ጋሻ ያነገተ አራት አለቃ ጦር ዳሩ በመከራ ላይ አስተምረን እንጂ የሄሮድስ ጦር ለርሱ ከቁጥር የሚገባ ሆኖ አልነበረም። ባለራዩ ቅዱስ ዮሐንስ ምድሪቱም ሴቲቱን ረዳቻት እንዳለ ተደግፈው ጥለዋን የተጋሯት ዋርካ ውስጧ ተከፈተ። ቤት፣ ታዛ፣ መጠለያ፣ መሸሸጊያ ጎጆ ሆነቻቸው። ለብዙዎች መሸሸጊያ እናት ዋርካዋ መሸሸጊያ ሆነቻት። ሁሉንም ያዘቻቸው፤ መከረኛዋን እናት፣ ጠባቂዋን አረጋዊውን ሰው ሶሎሜንና ለስደት በረከት የተጠራችውን አህያዋን ዋርኳ፣ ሁሉንም ቻለች። ከውስጦ ነው የጦሩ ድምፅ የፈረሶቹ ኮቴ ባጠገባቸው ሲያልፍ ይሰማቸዋል። ድንገት አህያዋ ውስጥ እንዳለች ድምፅ አሰማች። ጦሩ በድንገት ቆመ። እዚያ አካባቢ እንዳሉ አውቀዋል። ግን የት ጊዜ ማጥፋት አልፈለጉም። ወደ ፊት ተመሙ። ተወለደ የተባለውን የአይሁድ ንጉስ ፍለጋ የሄሮድስ መልእክተኞች ካለፉ በኋላ ስደተኞቹ ለዳግም ስደት ተነሱ። አሁን ኢየሩሳሌምና አካባቢዋን ለቀዋል። በግብጽ በስደት ላይ ግንቦት 24 ቀን ግብጽ ደረሱ። የግብጽ በረሃ መጨረሻው የማይታይ አድማስ፣ ኃይለኛ የፀሐይ ሙቀት፣ የአሸዋ ግለት። ከፀሐዩ ዋይ የተነሳ ጥቂት ጥቂት እንጂ ብዙ ብዙ አላስኬዳቸውም። በበረሃው ርዝመት መንደርና ሰው ማግኘት እንዲህ በቀላሉ አይቻልም። ስንቃልቋል ውሃ ጥሟ ይሏል። በቅርብ ባገኙት መንደር መቤታችን ለልጇ የሚሆን ውሃ ለመለመን ወደ መንደሩ ተጠጋች። ከልጇ ለምና ለፍጥረት የምረት ውሃ የምታሰጥን መቤት ውሃ ልመና ተነሳች፣ ግን በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ተብሎአልና አንተ የተባለ ዲያብሎስ እየተከታተለ የሰውን ልቦን አስከፋባት እያላቸው ሊሰጧት አልወደዱም። እንዲህ ለማትልናት እንዲያሏት ውሃ ሳታገኝ ልጇን ሳታጠጣ ወደ ዮሴፍና ሰሎሜ ተመለሰች። ስትመለስ የበረሃ ሽፍቶች ሶሎሜንና ዮሴፍን አስፈራርተው ሰባ ሰገል ለጌታ ካመጡት እጅ መንሻ መሃል የጌታን የወርቅ ጫማ ወስደውባቸው ደረሰች። የልጇን የወርቅ ጫማ መወሰድ ስትሰማ ሄጄም ላላገኝ የልጄን ጫማ አስወሰድኩ ብላ ርሬት እናት እንባን አነባች። ልጇ ወዳጇ ልቅሷን አይቶ እንባዋን በእጁ ጠርጎ ትንሹ ጣቱን ወደ ምድር ባወረደ ጊዜ እንደ ማር የሚጣፍጥ ምሬት የሌለው እንደ ወተት ነጭ የሆነ የውሃ ምንጫ ፈለቀ። ተስፋይቱን ምድር ለማውረስ ከግብፅ የባርነት ቀንበር አላቆ በሲና በረሃ ሕዝበ እስራኤልን ቀን በደመና ሌሊት በብርሃን አምድ ሲያጉዛቸው በነቢዩ ሙሴ አማካኝነት ከጭንጫ ውሃ እንዳፈለቀ ዛሬም በጠባብ ደረት ባጭር ቁመት ተወስኖ በምድር ተገለጸና ከጭንጫ ውሃ ፈለቀ። ከዚያም ተጠጥቶ ከማይሰለችው አጠጡ። ሌላ አካባቢ ደረሱ አንድ ገበሬ ስንዴ ዘርቶ አፍርቶና አብቦለት ወቅቶና በራይቶ ወደ ጎተራ ሲከት እመቤታችን ልትለምነው ፈለገች በሩቅ ቆማ ከስንዴ እህል ጥቂት እንዲሰጣት ተማፀነችው ሊሰጣት ግን አልወደደም ያታለላት ፈለገ ይሄኮ ስንዴ አይደለም ስንዴ መስሎሽ የተከመረው ጠጠር ነው አላት ሰይጣን የሰውን ልቦና እያከፋባት ተቸገረች። ገበሬውን እሺ እንደ ቃል ይሁን ብላው ሄደች። አናግሯት ሲዞር የተከመረው ስንዴ ጠጠር ሆኖ አገኘው። ከዚህ አልፈው ደብረ ምጥማቅ ደረሱ። ጌታ መጻዩን ከዘመናት በኋላ በዚህ ቦታ ስለሚገደመው ገዳም፣ ስለሚሰሩት ድንቅ አባቶች ገድል ለእናቱ ይነግራት ነበር። በዚህ ቦታ በአንቺና በእኔ ስም የከበረ ቤተ ክርስቲያን ይሰራል። መነኮሳት በዚህ ታላቅ ገዳም ይገድማሉ። የብዙ ቅዱሳን መካን ይሆናል። ለሕዝብ ሁሉ በየቋንቋቸው ብዙ ትምህርት ይደረጋል። ያመኑ ያላመኑም ሰዎች ያመጫዩታል። ይህም ያላዚ ዓለም ለመምጣቴ ጆንንና አዳምን ለማዳን ከአንቺ ሰው ለመሆኔ መታሰቢያ ናት። በዚህ በስምሽ በሚሠራው ገዳም አንቺ ትገለጫለሽ። የመላእክት አለቆች ንጹሐን የሚሆኑ ሚካኤልና ገብርኤል በቀኝና በግራሽ ይሆናሉ። የሰው ልጅ መዳኛው ቀኑ በደረሰ ጊዜ በአይሁድ በፈቃድ የሞትን እቀበላለሁ አንቺን ከሰማያውያን መላእክት ልዕልት እንደሆንሽ ከመሬታውያን ጻድቃን የከበርሽ እንደሆነ ያውቁ ዘንድ ይደረግልኛል ብሎ አምኖ አንቺን በእኔ ስም የለመነ ይደረግለታል አላት። ስለማይታበል ቃሉ በዚያ ቦታ ላይ በእመቤታችን ስም የከበረች ቤተ ክርስቲያን ተሠራች። ጽዮንን ክበቧት እንዳለ ቅዱስ ዳዊት፣ በዙሪያዋ መነኮሳት ተሰባሰቡ። እጅግ ታላቅ ገዳም ሆነች። ስሟም ደብረ ምጥማቅ ተሰኘ። በሁሉም ዘንድ የታወቀች ሆነች። ዛሬ ድረስ በዚህ ቃል ኪዳን የሚታመኑና በዚያ ገዳም የሚሰባሰቡ በእመቤታችን ምክንያት ፍጹም ድንቅ ተአምራትን ያያሉ። በዚያች ቤተ ክርስቲያን ጉልላት ላይ እመቤታችን ዛሬ ድረስ ትገለጻለች። ክርስቶስ ከሄሮድ ሲሽሽ እንጂ ባለፈባቸው አካባቢዎች ሁሉ ፍጥረታትን እየባረከ ቅዱሳት መካናትን እየቀደሰ ነበር። የዓለም መድኃኒትን በቅፏ ይዛ ልጇን ከሞት ለመታደግ የሐዘን መጽናኛ ተስፋ ለቅቡፃን በስደት ጉዞዋ ንፋቶስ ወደምትባል ሀገር ደረሰች። በዚያ የዘንዶ ውጊያ በጥቂቱ ቀለለላት። ሀገሬው ሰው የሚወዱ ሆነው ተገኙ። ከዚያ አልፎ ስሙ ዮሴፍ የሚባል ድግር የሚጠርብ የዚያ ሀገር ሰው የስደተኞቹን ዜና ሰማ። ቀድሞ ወደ ኢየሩሳሌም በሄደ ጊዜ ሽማግሌ ዮሴፍ አሳድሮት ነበረና እርሱም በእንግድነት ተቀበላቸው፣ ወደ ቤቱም ወሰዳቸው። በዚያም ጥቂት ቀን ሰነባበቱ። የተአምራት ባለቤት የጠቢባን ጠቢብ ጌታ በዚህም ድንቅ ተአምራትን አደረገ። መቤታችን ቅድስት ድንግል ማርያም በስደቷ ስሟ ቁሲያ ወደምትባል ሀገር ደረሰች። በዚህ ሀገር የጣዖት ሥራ የነገሰበት አጋንንት ሕዝቡን በአምልኮተ ባዕድ ያንበረከኩበት ነበር። በአንድ አምልኮተ ጣዖት በሚከበርበት ቤት ስደተኞቹ ባለፉ ጊዜ በዚያ የሚመለክ ጋኔን ጮኸ። በወንጌል የጌታን መምጣት የተመለከተ ጋኔን ያደረበት ሰው አረፋ እየደፈቀ እንደ ጮኸ ጌታ ሆይ፣ ካንተ ጋር ምን አለን? ልታጠፋን መጣህን? እንዳለ እንዲሁ ጮኸ። ይችን ሴትና ልጇን ከሀገራችሁ አስወጧቸው። የግብፅን አውራጃ ሁሉ ዞረዋል። ወደዚህ ሀገር ወደ ጣዖታቱም ቤት የገቡ እንደሆነ ጠላቶቻችን በእኛ ላይ ይነሱብንና የሀገራችን ሥርዓት ይፈርሳል፣ ሀገራችንንም ያጠፉብናል። አስወጧቸው እያለ ጮኸ። የአገሬው ሕዝብ ሰይጣን ልባቸውን አክፍቷቸው ስደተኞቹን ጠሏቸው። ሕዝቡም ወደ ጣዖት ቤቶቻቸው የገቡ እንደሆነ የአገራችን ሥርዓት ይፈርሳል፣ ሀገራችን ይጠፋብናል፣ መከበራችን ይቀራል እያሉ ጮኹ። ለጣዖታት የሚያገለግሉ መቶ የሚሆኑ ካህናተ ጣዖት ገመድና በትር ይዘው ስድብ አበዙባቸው። ሂዱ፣ ከአገራችን ውጡ፣ አንፈልጋችሁም አሏቸው። አማልክቶቻችን በእናንተ ምክንያት አገራችንን እንደሚያጠፋት ነግረውናል፣ ውጡ አሏቸው። አሳደዷቸው፣ ማረፊያ ጠፋ። እህል ውሃ ሳይሆን ለጥቂት አረፍ የሚሉበት ቦታ አልተገኘም። የነገሥታት ንጉሥ፣ ዓለማትን የሚገዛ እሱ ተሰደደ። ለፍጥረታት ሁሉ መጠጊያ ማረፊያ የሆነች እናት ማረፊያ ታዛጣች። ተመለሺ ባባትሽ በዳዊት አገር ብዙ ማረፊያ ያለሽና ተመለሺ። ሱላማጢስ ተመለሺ፣ እቴ ሙሽራዬ ተመለሺ፣ እናይ ዘንድ ተመለሺ። አጋንንት የሰውን ልቦና እያከፋባት ከቁሲያ የተሰደደች መቤት ከብዙ የመንገድ ድካም በኋላ ትዕማን ከምትባል ሴት ደጅ ደረሰች። በእንተ ስማ ተብላ በስሟ የሚለምን እናት ለልመና ድምጿን አሰማች። ትዕማን በአገልጋዮቿ የተከበበች ባለ ሀብት ሴት ነበረች። የመቤታችንን የልመና ድምፅ፣ የፊቷን ደም ግባት፣ የታቀፈችውን የልጇን ክብር ሞገስ የተመለከተች ትዕማን ከወዴት እንደ መጣች ጠየቀቻት። መቤታችን ከይሁዳ ምድር ተሰድጄ የመጣው ነኝ አለቻት። የትዕማንን ልብ መዳናችንን የማይወድ ጥንተ ጠላታችን አውሬው ዲያብሎስ አከፋው። ለመዳናችን ምክንያት የሆነችን መቤትን እንድትጠላት አደረገ። በክፋት ተናገረቻት። ክብር ምስጋና ይግባትና ደረቅ ኃይለኛ ብትሆን ይሆናል እንጂ እንዳንች ያለ ቆንጆ ከመጋረጃ አትወጣም ነበር። ንግግሯ በስደትና በረሃብ የደከመ ሰውነትን እጅግ አድርጎ ይጎዳል። ጠባቂዋ ዮሴፍ ለንግግሩ መልስ ሰጠ። ለለመነ ቢኖሩ ይዘከሩታል፣ ባይኖር ካለው ያድርስ ይሉታል እንጂ እንደ ጦር ልብ የሚነካ ነገር መናገር ምን ያደርጋል አላት። ትዕማንን ከከበቧት አገልጋዮች አንዷ ኮቲባ ለእመቤቷ ልታግዝ ደርቡን እያናወጠች ከሰገነቱ ወርዳ ወደ ስደተኞቹ ተንደረደረች። ይሄ ፍየልረኛ እመቤቴን መቤቴን እንደምን ይናገራታል ብላ አረጋዊ ዮሴፍን በጥፊ ቃታው ጌታችንን ከመቤታችን ላይ ነጥቃ ከምድር ጣለችው። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ እንደተባለ የጠላትነት መገለጫውን በልቦናቸው ክፋት ባሳደረ መሳሪያዎቹ አንተ የተባለው አውሬው ዲያብሎስ ክፋቱን ገለጠ። ትዕግሥት ገንዘቡ የሆነ ሰው የሆነ ጌታ ከመሬት ወድቆ ምርር ብሎ አለቀሰ። የልጇ ለቅሶ የትዕማን ክፋት ያቺ የሐዘንተኞች መጽናኛ እናት እንባ እንድታነባ አደረጋት። እንባ በፊቷ ወረደ። ልጇን ከመሬት ልታነሳው ዝቅ ስትል አረጋዊ ሰው ዮሴፍ ተያታንሹ አምላክነቱን ይግለጽ አለ። ብዙም አልቆየም። በአሮን ክህነት በእግዚአብሔር በተመረጠ በቅዱሱ ሙሴ ላይ የዘለፋና የትዕቢት ቃል የሰነዘሩ ምድር ተከፍታ ዳታንንና ወንድሟ አቤሮንን እንደዋጠቻቸው ትዕማንን ከነገረዶቹ አጠቻቸው። በዙሪያዋ የነበሩት የክፋት ተባባሪ ቤተሰቦቿ ጦጣና ዝንጀሮ እየሆኑ የገዛ ውሾቻቸው እያሳደዷቸው ገደል ለገደል ተባረሩ። በቅዱስ መጽሐፍ ንጉሥ ናቡ ከደነጾር ሆይ ከሰዎችህ ተለይተህ ትሰደዳለህ መኖሪያህም ከምድር አራዊት ጋር ይሆናል እንደ በሬም ሳር ትበላ ዘንድ ትገደዳለህ። ሰባት ዘመናትም ያልፍብሃል። ይህም በናቡከደነጾር ላይ ደረሰ። ጠግሩም እንደ ንስር፣ ጥፍሩም እንደ ወፎች ሆነ፣ እንደ በሬም ሳር በላ እንደ ተባለ በናቡከደነጾር ላይ የታየ አምላክ ሥራ። አሁንም አዳምን ከነ ልጆቹ ለማዳን በሥጋ የተገለጸ አምላክ ተአምራትን አደረገ። ትዕማንና አገልጋዮቿም እንዲሁ ሆኑ። ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ ያለው የእግዚአብሔር መልአክ ተመለሱ እስኪላቸው ወደ ፊት ይጓዛሉ። የስደቱን መከራ እየተቀበሉ ጌታ አምላክነቱን እየገለጸ ምድርን በበረከት እየሞላና እየባረከ ከዚህ ቀደም የልጇን ጫማ የዘረፉት ወንበዴዎች በሌላ አካባቢ ያገኟቸው፣ በፊት ያገኟቸው በመንደር ውስጥ ነበርና በበረሃ ሊያገኟቸው ፈልገው ነበር። ተሳካላቸው። ሰይፋቸውን መዘው ሊዘርፏቸው ተነሱ። ከመቤታችን እጅ ላይ ብዙ መከራ ያየችበትን ሄሮድስን ፍራቻ ከአገር ሀገር የተሰደደችለት ልጇን ነጠቋት። የለበሰውን የምሥራቅ ሰዎች እጅ መንሻ የሆን ዘንድ ያመጡለትን ልብሱን ገፈፉት። የተራቆተ የምታለብስናት የለበሰችውን ገፈፏት። በራሷ ላይ የነበረውን ነጭ ሐር ሻሽ ወሰዱባት። ዮሴፍና ሰሎሜንም ዘረፏቸው። የሚፈልጉትን የነጠቁት ሽፍቶች ጥቂት ከነርሱ ሄደው መልሰው ቆመው ለስደተኞቹ በማይሰማ በሆነ ጉዳይ ይከራከራሉ። ስደተኛዋ እናት የሽፍቶቹ ተመልሶ መቆም አስፈራት። የዘረፉትን ከዘረፉ በኋላ ለምን አሄዱም ቆሞ የሚያወሩት ልጄ ሊገሉት ነው ብላ እምባየለመደው ዓይኗ ፊቷን አጠበው። ድምፅ አሰምታ አለቀሰች። ልጄ፣ ወዳጄ ከእንግዲህ ወዴት ትሄዳለው? ወዮልኝ ወዮት አለብኝ። አንተን እንዳይገሉብኝ ሄሮድስን በመፍራት ካንተ ጋር ከኢየሩሳሌም ሸሸው እዚህ እስክደርስ ብዙ መከራ ከፈልኩ፣ ረሃቡ፣ ጥሙ፣ የፀሐዩ ዋዕይ። ዛሬ ግን ከሄሮድስ የከፉ ወንበዴዎች አጋጠሙኝ። ምነው በሃገሬ በነበርኩ። ዮሴፍን የሚያውቁት ወዳጅ፣ ጎረቤት፣ ዘመድ አዝማዶቼ ባሉበት በቤተልሔም በነበርኩ። እንዳይገሉ ዮሴፍ ይለምናቸው ነበር። ልጄ ወዳጄ የአይኔ ብርሃን በዚህ ምድር ማንን አውቃለሁ? ወደ ማን እጮኻለሁ? አሁን በራ ውስጥ ነኝ። ብጮ ባለቅስ ማን ይሰማኛል? ዛሬ ከኔ ጋር ያለቅሱ ዘንድ የሚያውቅኝን ሰዎች፣ ልጆች የወለዱ እናቶች የደረሰብኝን መከራ፣ በልቦናዬ ያደረብኝን ፍርሃት፣ ያገኘኝን ጸዋተ መከራ ያዩ ዘንድ ወዴታሉ? ልጄ ወዳጄ፣ እስካሁኑ የከፈልኩትን መከራ የደረሰብኝን ስቃይ ሁሉ እችላለሁ። ነገር ግን እኒህ ሽፍቶች ሲገሉ ባየው ጊዜ ፍጹም ማዘን እንዳያገኘኝ እንዴት አደርጋለሁ? ልጄ ወዳጄ፣ ዕለት ዕለት የምትነግረኝ የሚያስደስት ነው። የአይኖቼ ብርሃን፣ የነፍሴና የስጋዬ ደህነት ሆይ፣ ሴቶች ጡታቸውን ለልጆቻቸው ሲያጠቡ ባየው ጊዜ ምን ላድርግ? ሄሮድስ ከጡታቸው ለይቶ ልጆቻቸውን የገደለባቸው ሴቶች ዛሬ ከእኔ ጋር ያለቅሱ ዘንድ ሻለሁ! ክቡራን አባቶቼ ነቢያት ዛሬ ከእኔ ጋር ያለቅሱ ዘንድ ወዴታሉ። ልጄን ለመውለድ ያበሰረኝ ገብርኤል መልአክ በዚህ ቦታ ለቅሶ የእኔያይ ዘንድ ከእኔ ጋር ቢኖር ወዳለሁ። ከዘመዶቼ ወገን የምትሆን ኤልሳቤት ልጇም ዮሐንስም የልቦናዬን ሐዘን ያዩ ዘንድ ከእኔ ጋር ሊሆን ወዳለሁ። ልጇን ወደ ደረቷ አስጠግታ ፊቷን በፊቱ ላይ አድርጋ የመረረ ልቅሶ አለቀሰች።

እነዚህ መንገደኞች ከፈንባቸውን መዘረው ሌላው ደሳ የሚስማማ ሽፍ የዘረፉት የሚካፈሉት አነ ተራግሞ ይካኙሽ ነበር። ስለዚህ ከቤተ ጀምሮ እዚህ ድረስ የቀማነውን አልደፈውም፣ ሌሊት የዘረፍነው ውሰድ ንጉስ የብላቴና ከሰው ሁሉ ይልቅ ራቁቱን መቆሞ አስጨንቆኛል እያለ እንዲመልሱ ለምነው ልቦናውን ለርህራህ ያነሳው ሽፍታ ፈንታውን ለአንደኛው ሰጥቶ የዘረፉትን መለሱላቸው። እንደውም ሌሎች ሽፍቶች እንዳይተናኮሏቸው ብዙ መንገድ ሊሸኟቸው፣ ከመቤታችን ላይ ደጉ ሽፍታ ጌታን ተቀበለ። ሰይፉን እየተመረኮዘ ጌታን ታቅፎ ስደተኞችን ይሸኟቸው ጀመር። ጥቂት እንደተጓዙ ደጉ ሽፍታ የተመረኮዘው ሰይፍ ተሰበረበት። በጎ ብሰራ ሰይፌን ሰበርክብኝ ብሎ አዘነ። ጌታ የተሰበረብህን ሰይፍ አምጣ ብሎት ሰብስቦ ቢያቀርብለት እንደ ነበር፣ አጥልቆ ሰጥቶታል። ይሄ ደግ ሽፍታ በጌታ ሥራ ተደንቆ ይሄ ብላቴና ከደቂቀ ነቢያት ወገን ነው አለ የተናገረውን አላወቀውም። ጌታም አንተ አዳምን ቀድመህ ገነት ትገባለህ አለው። በሁለቱ ንግግር ሊዘብት የፈለገ ክፉ ሽፍታ ከደቂቀ ነቢያት ወገን ቢሆን አይደለም አንተ ወንበዴውን ገነት ትገባለህ ማለቱ ብሎ ተሳለቀ። ጌታ ይህን ደግ ወንበዴ ባረከው። ብዙ መንገድ ከሸኙአቸው በኋላ ተለያዩ ለእናቱ ለእመቤታችን ለድንግል ማርያም ስለ እነዚህ ሁለት ሽፍቶች ፍጻሜ ነገራት በኢየሩሳሌም አይሁድ አንዱን በቀኜ አንዱን በግራዬ ይሰቅሏቸዋል በዕጸ መስቀል ላይ በቀኝ ተሰቅሎ የሚያምንብኝ በልቡ ምህረት ያለ ቸር የሚሆን ይሄ ሽፍታ የአባቴ ፋንታ ነው ከልጆቹና ከአዳም ቀድሞ ገነት ይገባል አላት ይሄ ደግ ሽፍታ ግብፃዊ ሲሆን ጥጦስ ይባላል። ጓደኛው ደግሞ ዕብራዊ ነው፣ ስሙ ዳክርስ ይባላል። እኒህ ሁለት ሽፍቶች ጌታ በቀራንዮ አደባባይ ስለኛ ሲል ከወምበዴዎች ጋር ተቆጥሮ በተሰቀለ ጊዜ ጥጦስ ወይንም ፈያታዊ ዘየማን በቀኝ ዳክርስ ወይንም ፈያታዊ ዘፀጋም በግራ ተሰቀሉ። ይሄ የደግነት ሥራው በሽፍትነት ወራቱ ለጌታ ያደረገው በጎ ተግባር ተከትሎት ከጌታ ጋር በተሰቀለ ጊዜ የጌታን አምላክነት ለመግለጽ ተአምራት ሲታይ ፀሐይ ብርሃኗን ስትከለክል፣ ጨረቃ ደም ስትሆን፣ ከዋክብት ሲረግፉ፣ አእባን ሲፈረካከሱ፣ መቃብራት ሲከፈቱ፣ ሙታን ሲነሱ፣ መንጦላይተ ምኵራብ ሲቀደድ፣ እኒህ ሰባቱ ተአምራት ሲደረጉ አይቶ በርሱ የደረሰው ስቅላት በሥራው እንደሆነ በጌታ የደረሰ ግን ያለ በደሉ እንደሆነ ተረድቶ የጌታን ንጽሕና በገለጸ ጊዜ ዐይኑን ወደ ሰማይ ቢያቀና መድኃን የዓለምን በሰማይ በጌትነቱ ተመለከተው። በዚህ ሰዓት ነበር አዳምን ቀድሞ ገነት ሊያገባው የሚያስችል ልመና ያቀረበው። ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥት በመጣ ጊዜ አስበኝ እውነት እልሃለው ዛሬ ከኔ ጋር በገነት ትኖራለህ ብሎ ገነት እንዲገባ የደማህተም ሰጠው። አዳምን ቀድሞ ገነት ገባ። ስደቱ መጨረሻ አልነበረውም። ሌላ ጉዞ ተጀመረ። ድካም፣ እንግልት፣ ስቃይ ጌታ በፈጣን ደመና ሆኖ ወደ ግብጽ ይወርዳል ብሎ ነቢዩ ኢሳይያስ በትንቢቱ እንደተናገረ ነቢዩም ባቆምም በዚያው መንገድ ኢትዮጵያ መግባታቸውን ተናግሯል። ከጥንት የታሰበ መንገድ አየው። ኢትዮጵያና አውራጃዎቹ አይደንግጡ። እመቤታችን በደመና ተጭና ግብጽን አቋርጣ ወደ ኢትዮጵያ መጣች። ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ባረከች። የጌታ ስደት ከግብጽ አምልኮተ ጣዖተ ለሐምን ያጠፋ ሲሆን ለኢትዮጵያ ደግሞ ከሕገ ኦሪት ወደ ሕገ ወንጌል የተሸጋገረችበትን ትንቢተ ነቢያትን ከስብከተ ሐዋርያት አጣምራ ያመነችበትን የሃይማኖት በር የከፈተላት ነበር። እመቤታችን ቅድስት ድንግል ማርያም ልጇን በቅፏ ይዛ አክሱምን፣ ደብረ ዳሞን፣ ዋልድባን፣ ጣናን፣ ምሳለ ማርያምን፣ ምሁር ኢየሱስን፣ ሌሎችንም ቦታዎች ቀድሳለች። በዚህ ወቅት እመቤታችን ቅድስት ድንግል ማርያም ከልጅ ኮራ ሀገራችን ኢትዮጵያን በርስትነት ህዝቧዊ አስራ በቃል ኪዳን ሀገራችን ኢትዮጵያ የእናታችን የቅድስት ድንግል ማያስ አገር ናት። ከሶስት ስድስት ወር የመካ ስደት በኋላ የእግዚአብሔር መልአክ ለመቤታችን ጠባቂ ለአረጋዊ ዮሴፍ ተናገረው፣ የሕፃኑን ነፍስ የሚሹት ሞተዋልና ሕፃኑንና እናቱን ይዘህ ወደ ኢየሩሳሌም ተመ አዎን መከራ ስደቱ ይበቃታል። ትመለስ ወደ አባቷ ወደ ዳዊት ቤት ትመለስ። ሥቃይ እንግልቱ፣ ረሃብ ጥሙ ሁሉ ይበቃል። ወደ አባቷ ወደ ዳዊት ሀገር ትመለስ። ተመለሺ፣ ተመለሺ፣ ተመለሺ፣ ሱላማጢስ ተመለሺ። የልጅሽን ነፍስ የሻቱ ጠላቶቹ ስለሞቱ መሰደዱ ይበቃሻል። ቅድስት አገር ይሻልሻል እንበላት። ተመለሺ ተመለሺ። መቤታችን ቅድስት ድንግል ማርያም ከስደቷ ስትመለስ ቁስቋም እየተባለ በሚጠራው በግብፅ በሚገኘው ገዳም በጥቂት ጊዜ ረፍታ አድርጋለች። በዚህ ቦታ ላይ በኋላ ዘመን የእስክንድሪያው ሊቀ ጳጳስ ቅዱስ ቴዎፍሎስ በስሟ ቤተ ክርስቲያንን ሠርቶባታል። ያቺ ቤተ ክርስቲያን ዛሬ ድረስ ትቀደሳለች። ቤተ ክርስቲያናችን ዛሬም የአበባ ወራት የአዲስ ሕይወት ተስፋ በሆነ በወርሃ ጽጌ በጽጌያት የምትመሰለውን እናት በሌሊት ዝማሬ ታወድሳታለች። በጽጌ ማህሌት አባቶች አብረዋት ግብፅ ወርዳሉ። በስደቷ ይሰደዳሉ። ከመስከረም ማለቂያ ሙሉውን ብርዳማ ጥቅምትን ጨምሮ እስከ ኅዳር ጅማሬ ሌሊቱን ባደመቀው የከዋክብት የጨረቃ ብርሃን በከበሮና በጸናጽል ያማረ ድምፅ በንፋስ እየታዘዘ ወድቆ እንደሚነሣ የባሕር ቄጤማ በመሰለ የመቋሚያ ዝማሜ በኅብረት ዝማሪያቸው ዛሬም በማኅሌታቸው ከእመቤታችን ጋር ስደት ይነሣሉ። በመዝሙራቸው ከመላእክት ጋር ግብጽን አቋርጠው በረሃ በረሃውን ተጉዘው ውሃ ጥም ስቃይ እንግልቷን አስታውሰው ዛሬም አባቶች የስደተኛዋን እናት መከራና ሐዘን ይጋራሉ። ሁሉም ሰው በተኛበት ሌሊት የስጋድ ካምባ የለበት ሰዓት በካህናቱ የጽጌያት ዝማሬ የእናታችን ስደት ይዘከራል። ስለምን ዛሬም ከልቦናቸው ያሳደዷታሉና? ዘንዶው በሴቲቱ ተቆጥቶ እግዚአብሔርን ትእዛዝ የሚጠብቁትን ከዘሯ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይ ቆመ እንዳለ ባለራዩ ቅዱስ ዮሐንስ። በባህር አሸዋ የተመሰለ የመናፍቃን ልቦና ዛሬም እመቤታችንን አሳዷታል። ብዙዎች ከልባቸው አስወጥተዋታል። ዘንዶው ዲያብሎስ ዛሬም ከዘሯ የቀሩትን ምእመናንን ይዋጋል። ያለ እርሷ መዳን ያለ እርሷ ተስፋ ሕይወት የለምና፣ ተመለሺ ተመለሺ፣ ተመለሺ ወደ ልቦናቸው ተመለሺ። ክፋት በደላቸውን አትመልከቺ፣ ተመለሺ ወደ ወገኖቻችን ልብ ተመለሺ። ባንደበታችን ወደንሽ በበደላችን ጠፍተናልና፣ ወደ እኛም ተመለሺ። ልቦናችን የግብፅና አሸዋ ሆኗል እና ታድኝን ዘንድ ወደ ልቦናችን ተመለሺ እንበላት። ተመለሺ ተመለሺ፣ በአስራት ምድርሽ በኢትዮጵያ ላይ ለፊ፣ እንደ ቀድሞ ከልጅሽ ጋር ባርኪ። ተመለሺ ደብረ ቁስቋም ላይ ረፊ። ተመለሺ ሱላማጢስ ተመለሺ፣ ሰላማዊ ተመለሺ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላ ዓለሙ፣ አሜን።